የነጻነት ቀን ያለው የጭፍጨፋ ቀን ነው። በነገራችን ላይ የነጻነት ቀን ሲባል ሁለተኛው ነጥቤ ነው። የነጻነት ቀን ያለው ሊትራሊ የጭፍጨፋ ቀን ነው። በአራት መልኩ መገለጽ ይችላል። በ1948 ምን ተፈጠረ በሚል በጥቅሉ እንዲሁ ሰመራይዝ ለማድረግ አንደኛ የዘር ማጥራት ወንጀል ነው የተፈጸመው፣ ጭፍጨፋ ነው የተፈጸመው፣ ዘረፋ ነው የተፈጸመው፣ የመመለስ መብት መቀማት ነው። እነዚህ አራት ነገሮች ናቸው እንግዲህ በዓለም አቀፍ ደረጃ ሰመራይዝ ተደርገው የተቀመጡት። የዘር ማጥራት ወንጀል ሲባል 750 ሺህ ፍልስጤማውያን ቀያቸው ተባረዋል። ከመኖሪያቸው አራት መቶ መንደሮቻቸው ተደምስሰውባቸዋል። ሁሉም የተፈጸመው ደግሞ ፕላን ዳሌት ወይም ፕላንዲ ብለው በሚጠሩት እቅድ መሰረት ሲሆን ሀጋናን በመሳሰሉ የጽዮናዊ ጽንፈኛ ሚሊሻዎች፣ የሽብር ሚሊሻዎች አማካኝነት የተፈጸመ ጭፍጨፋ ነው። ይህንን ጭፍጨፋ በመፈጸም ነው 750 ሺህ በላይ ፍልስጤማውያንን ከመኖሪያ ቀያቸው ያባረሯቸው ማለት ነው። በኋላ ይህንን ጭፍጨፋ የፈጸሙት የሀጋና እና የሌሎችም የሽብር ሚሊሻዎች አይዲኤፍ ተብለው እስራኤል ዲፌንስ ፎርስ ተብለው የብሔራዊ ሰራዊት ተደርገው መቋቋማቸውን ማየት ይቻላል። ጨፍጫፊዎቹ ማለት ነው፣ ያለ ሀፍረት በሚዲያ ቀርበው የፈጸሙትን ወንጀል ያወራሉ። ይሄ ድብቅ እንዳይመስላችሁ በነገራችን ላይ እስራኤል ውስጥ ሚዲያ ላይ ቀርበው በ1948 እኮ እኔ ይህን ያክል ሰው ገደልኩ፣ ይህን ያክል ሰው ጨፈጨፍኩ፣ ይህን ያክል አደረግኩ እያሉ በኩራት ያወራሉ። ስለዚህ ድብቅ ወይም የሆነ ኮንቴስትድ የሆነ ታሪክ አይደለም። በግላጭ የሚታወቅ እነሱም እስካሁን ድረስ በሚዲያቸው እያወጡ የሚያወሩት የሚሳለቁበት ነገር ነው። ቴዲ አፍሮ ሊያከብር ሄደው ይህንን የዘር ማጥራት ወንጀል ነው። ግልጽ አድርገን እናስቀምጠው። ሁለተኛ ጭፍጨፋ የተፈጸመው የደሪያሲን ጭፍጨፋ አለ፣ ከዚህ ውስጥ ሊጠቀስ ይችላል። የሊዳ ጭፍጨፋ አለ፣ የታንቱራ ጭፍጨፋ አለ፣ የደዋይማ ጭፍጨፋ አለ፣ ሌሎችን በርካታ ቦታዎች ላይ እንዲህ 700 ሺህ ሰዎችን ከቀያቸው ለማባረር ምን ያክል ማሳከር መፈጸም እንዳለበት አስቡት። የተባበሩት መንግሥታት ድርጅት ሚዲየተር ወይም አስታራቂ ኃይል ካውንት ፎልክ በርናዶት ምን ብሎ ገልጾት ነበር በወቅቱ የተፈጸመውን ጭፍጨፋ ወንዶች ሴቶችና ሕጻናት ያለ ልዩ ልዩነት ታጭደዋል ብሎ ነው የገለጸው። ሞድ ዳውን ብሎ ማለት ነው። ጭፍጨፋውን፣ አስከፊነቱን ኢንዲስክሪሚኔት የነበረ መሆኑን ይናገራል። ቴዲ አፍሮ እንግዲህ ሊያከብር ሄደው ይህንን ጭፍጨፋ ወይም ማሳከር ነው የፍልስጤማውያንን፣ ከአሁን ቀደም ኢየሩሳሌም ብሎ ሙሾ ያወረደበትን ጭፍጨፋ ማለት ነው። ሶስተኛ ደረጃ ዘረፋ ነው የተፈጸመው ወንጀል የተሰደዱ ፍልስጤማውያን ቤትና ንብረት ሙሉ በሙሉ የተዘረፈበት የተወሰኑት ደግሞ እንዳይመለሱ ተደርጎ እንዲወድም የተደረገበት በ1950 ባወጡት የእስራኤል አብሰንቲ ፕሮፐርቲ ሎ ይሉታል አዋጅ አውጥተው በ1950 ከሁለት ዓመት በኋላ ሁሉንም ንብረት ወደ ራሳቸው ይዞት አሻግረውታል። እልም ያለ የዘረፋ ተግባር ማለት ነው። በ1948 ጨፍጭፈው ሰዎችን አባረሩ። ከአራት መቶ በላይ መንደሮች እንደመሰሱ። ከዛ በኋላ ከሁለት ዓመት በኋላ ሙሉ በሙሉ ወደ ኪሳ

ከተቱት ንብረቱን ማለት ነው አሁንም ዘረፋው እንደቀጠለ ነው አሁንም ድረስ የዘር ማጥራት ወንጀሉ ይፈጸማል ቴዲ አፍሮ እንግዲህ በኮንሰርቱ ሊያከብር የሄደው ኢንዲፔንደንስ ደይ አይደል የነጻነት ቀን ብሎ አይደለ የሄደው ይህንን ለማክበር ነው የሚሄደው ማለት ነው በግልጽ እንዲታወቅ ሌላው የመመለስ መብት መቀማት ነው ብዙ አገራት ላይ የዘር ማጥራት ወንጀል ሲፈጸም ሰዎች እንዲመለሱ ምናምን ለማድረግ ጥረት ይጀመራል የተባበሩት መንግስታት ድርጅት ይህን የመመለስ መብት አጽድቆ ፍልስጤማውያን እንዲመለሱ የተለያዩ ሪዞሉሽኖች አውጥቷል። እስካሁንም ድረስ እስራኤል እነዚህን አንዱንም አላከበረችም። እንደውም በወቅቱ እንግዲህ የመጀመሪያው የእስራኤል ፕሬዚደንት ቤንጉሪዮን ታውቁታላችሁ። እሱ አናውንስ ባደረገ በ45 ሰከንድ ውስጥ አሜሪካ እውቅና ሰጠች። ቀድሞኑ የታቀደ ነገር ስለሆነ ማለት ነው። ቤንጉሪዮን ምን ብሎ ተናግሯል? ፍልስጤማውያን ድጋሚ ወደ ቤታቸው እንደሚመለሱ በተቻለ መጠን ማድረግ አለብን። ዘ ኦልድ ዊል ዳይ፣ ዘ ያንግ ዊል ፎርጌት። ሽማግሌዎቹ በቅርቡ ይሞታሉ፣ ወጣቶቹ ደግሞ ቀስ በቀስ ይረሱታል። ስለዚህ ቤታችን የሚለውን ነገር አይደንቲቲ ማጥፋት አለብን ብሎ የተናገረበት መሆኑ ይታወቃል። እንግዲህ ቴዲ አፍሮ ሊያከብር የሄደው ይህንን በዓል ነው። ኢንዲፔንደንስ ዴይ፣ የነፃነት ቀን፣ ዊዝ ላቭ ብሎ ማለት ነው። ከፍቅር ጋር ድጋሚ ልመለስብሽ ነው እስራኤልዬ ብሎ አንቆለጳጵሶ የጻፈው ይህንን የጭፍጨፋ የዘረፋ የዘር ማጥራት ወንጀልና የፍልስጤማውያንን ወደ ቤታቸው የመመለስ መብት የመቀማት በዓል ለማክበር ነው እየሄደ ያለው ። ቴዲ አፍሮ ምን አይነት ነውር እየሰራ እንደሆነ ከዚህ መረዳት ትችላላችሁ።